ላይ ባፋሽ ወለ ዱንያ ወለ አክረ ያ ረቢ ያ ረቢ ላይ ባፋሽ ያ ረቢ እያየች ይሆናል እኮ በፊክ አዙ ከበላ ከባሏ ጋራ እያየሽ ነው የሚሆነው። አንተ አራቱ በምታምኚ ጀሻዶ ላኪ፣ የሰውዳውን ብቻ አንቺ እየሰማሽ ከሆነ ከዛ በኋላ እኔ የእኔን ገንዘብ ከሆነ ቢዩ አልፈልገውም። የሰውዳውን ብቻ ላኪ። ታውቂያለሽ ከማንዳስ በደርሽ ነው ከዛ ውጭ አታናግሪኝ፣ አላናግርሽም። መቃብሬ ሊያትቆሚ መቃብርሽ ሊያልቆምም። እሺ የብርቂንም መልሽ በቁልቢ ልጅቷ ድሮ አሁንም ትክክል አይደለም። ብርቂን ነገረት እየሰማ ሆኑ ክርስቶስን አዚያት ይሆንብሽ። በተለይ የብርቂ ብር ደም ነው የሚሆንብሽ። የብርቂ ብር ደም ነው የሚሆንብሽ ክርስቶስን ነው ኧረ ብሩን መልሽ ማሂ በገብርኤል መልሽ ክርስቶስም መልሽ ከዛ በኋላ እኔ ብሎ ራሱ አረግሻለሁ ብሩን አስገብና ከዛን እኔ መቃብሬ ላይ አትቁሚ መቃብርሽ ላይ አልቆምም ማየትም አልፈልግም አንቺ ለደልግ አባበልም ፀጉር ቤቱን በደንብ አስታወቂ ልጅ ምናምን አለችኝ እሺ አልኩ ከዛን ማስታወቂያ ሰራውላ ከዛስ ማሂ በሚለው በቲክታኩ ጊፍት መስጠት ጀመረች እንደውም እኔ ብዙ ጊዜ ጌም ተጫዎች ይትለኛል በስራ ቢዚ ስለሆንኩ ከአርጓደን ምልክም ካርቱን ስሸከም ስለምሆን ይደክመኛል። ማታ ማታ እንደውም ብዙ አልገባም። በገባ ቁጥር ግን ይሄንን አበባ ከላይ ታወርደዋልኛለች። ይሄ አበባ እና ጋላክሲ ነው በብዛት የምትሰጠኝ። የሬሳ አበባ ነው የምስለኝ ስታወርድልኝ የነበረው። እንዴን ቀይ አበባ ትበትንልኛለች። ትንሹን አንበሳ ሰጣኝ ታውቃለች። ትልቁን ሰጣኝ ታውቃለች አታውቅም። ብዙ ጊዜ አንድ ቀን ብዙ ጊዜ ጊፍት ሰታኛለች። እንዴት አልመናታል? ለጊፍቱም ሳይሆን ጥሩ ሰው ነች ደግሞ። በአካል ስንተዋወቅ ይበልጥ ወደድኳት። ቴንክ ዩ ጋይዝ። ይበልጥ ወደድኳት፣ ይበልጥ አመንኳት። እንዴት አላምናትም? ለምን እች ሴት መልአክ እኮ ነው የምትመስለ። ሰባት ወር ቀልድ አይደለም። ሰባት ወር እኮ ማለት ልጅ የሚወለድበት ጊዜ ነው። የሰባት ወር ልጅ እኮ ይወለዳል። ያንን ጊዜ ነው እንግዲህ ሰባት ወር በሙሉ እንትን ያልነው ደግሞ ልጆቿ ሲያማምሩ አይታል። መልአክ የመሰሉ በጣም ልጄን ራሱ ወስደው እንትን መዋኛ ቦታ ሲያዝናኑት ተባብሮ ኮላሪቱን አለመውሰዳቸው። ኮላሪቴ ጤነኛ አይደለም፣ ምንም አይሰራላትም መድሜ

ልጅቷ እራሱ ስራ ሳገባ ስንት ጊዜ ሱቁ ነው ወስዳለ ብላ ብርቄ፣ ማለት የስድስት አመት ጓደኛ ናት፣ እና ይህን ስራ ቤት ውስጥ ስማ ተጫወተች። እሷንም እኮ ደግሞ ስንት አመት በሙሉ ያጠራቀመችው ቆርቆሮ እስከታ ስምንት ሺህ ድራም እኮ ከእሷም ተቀበለች፣ ለእኔ ሳትነግረኝ እንዳትነግሪያት ብላ። ከዛ እኔ ቅዳሜ እመጣለሁ ከዱባይ ቅዳሜ ሌሊት ሻርፋ አስራ ቤዝስ ወዮ ወዮ ወዮ ወዮ ትላለች። ለኔ የምታረቅስ መስሎኝ ብርቂት እያ ሲበቃረ ቢፊደረባ ደቢሱላት ቤት ጉዲ ተይ፣ ቤት ጉዲ ተይ ትለኛለህ። እኔ ክርስቶስን እኔ ያ ቆርቆሮን እኔ ስንቴና በን ብያት እምቢ አለችኝ። ቆርቆሮን ብትሞት አትነካውም፣ የወረቀቴ ነው ነው የምትለው ብትሞት ያንን ብር አትነካውም። ክርስቶስን እንዴት አድርጋ አሳምና ከእጇ እንደወሰደች ገዛ ጉዳይ ኬት ኬሚስ እንጂ ብዬ እኔ

አለን አንድ ላይ እያረቀስን እሷም እንደኔ ህልም ነው የሚመስላት። አጋል አንድ ላይ ሆነ ብርቅ ይገርሉ ጉማ እንላለን። እውነት ነው ግን ብለን እናወራለን። ብርቂን እንኳን የተዋወቀች እዚህ እየመጣች ቤት ውስጥ ነው እኔ ባሌለውበት ልጅሽን ወስጄ ላስናናው ስትለኝ ያው ሂጂ ቤት ቤት ነው ያለው ብያት። አረች መንፈስ ናት በኢየሱስ መንፈስ ነው ግን እዚብሔር፣ አንዳንድ ያ ለአበሻን ተዋውቃት ነበረ የዛ ጊዜ የማስታወቂያው ጊዜ ማለት ነው። እሷን እግዚአብሔር እኮ ይታካ አሁን እኮ ከዚ የተነካካችሁን ሰው ሁላ ኮ የሆነ ነገር እያደረገች የሆነ ነገር አምስት መቶ ሺህ ብር ታበድሬ ስትል ሀቢባ ጋር ደወልኩና፣ ሀቢባ ብድር ልትጠይቅሽ ነው፣ ብድር አሁን ትጠይቅሻለች ብድር። ሀቢባ ልጠይቅሽ እኔ ስትጠይቀኝ እኔ ብር የለኝ እኔ ብሬ እንደዚህ ሆኖ፣ እኔ ብሬ ሀቢባን ልጠይቅ ስትል ጠይቂያት፣ ስልኳን ስትል ይኸው ስልኳ። ሀቢባ ጋር ቀድሜ ደውዬ፣ ሀቢባ ብትጠይቅሽ እንኳን የለም የለኝም በያት፣ የለኝም። እኔን ልጠይቃት ብላ አታውቅም አለ አታውቅም። ከዛ እኔ ደውዬ ቶሎ ለሀቢባ ነገ ሀቢባን አይ የለኝም ምናምን አለቻት። እዛ ጋ እኛ ስንተፋ ማለት እኛ ስንድል፣ ግን እኔ በእጃዙ መልሶ እኔ አይ ሲጀመርም አንደኛ ወይ መተት አላት እቺ ሴት፣ ወይ እንዳልኩክ መንፈስና ሰው አይደለች። አሁን የድሮ ጊዜ ሰው ምን ይላል መሰል? ሴጣኖች አሉ የሚያማምሩ ቆንጆዎች ቆንጆ ናቸው ሴጣኖች በተፈጥሮ ይባላል ታውቃለህ። ቀይም ናቸው ሴጣን እንደምናስበው ጥቁር እንዳይመስላችሁ ጋይስ። እና ግን ሴጣን ያየ ሰው ድሮ ሲነግረኝ ማለት ነው፣ ግን ሴጣን ኮቴው ይሄ እግሩ ዱዳ ነው አሉ። የእሷ ግን ኮቴዋ እግሯ ዱዳ አይደለም፣ ያኔ እግር አላት። እኔ ብዙ ቀን አይቻለሁ እግሯን፣ ጥፍሮቿ ሲያማምሩ እግር አላት። እግር ያላት ሴጣን ናት እሷ፣ ታውቃለህ ክርስቶስን ሳያላመነው እሷ እግር ያላት ትክክለኛ ሴጣን ናት እንጂ ሴጣን አይደለችም ማለት እና እግር ያለው ሴጣን ነው። እነዚህናብዙመእውነትን እኮ ነው የሚገኝ የቀልዴን መስሎ ነው። ክርስቶስ ነገር ያላት ሴጣን ናት። ሴጣንማ ሴጣን ናት። የሆነ ጊዜ ያሉ የሆነ ሰው የራሱ መኪና ሲነዳ ሹፌር ነው እና ለሊት ለሊት ነው የሚነደው መንገድ ላይ ያሉ ሴጣኑ አስቆመችው። ቆንጅዬ ናት አሉ ይህን ፀጉሯን እንዲህ ብን እያረገች አሉ ቆንጆ ናት አሉ። መልአክ ነው የምመስለው። ከዛም አቁሞ ሰውየው ጫናት አሉ። ጭናት ልክ የሆነ ቦታ ሲያደርሳት አሉ ልትወርድ እዚህ ጋር አቁመኝ ስትለዋሉ አየ ምኗን እግሯን ቴንቴኔማ እግሯን አያሉ እግሯ ዱዳ ነው። ያ ሰውዬ ለሰው ነግሮ ሰው ሰው በሰው በሰውን የተነገረል ዱዳ ማለት እኮ የማይሰማ ማለት ነው። ዱዳ ማለት ማይሰማ ማለት ነው። ኖ አይደለም፣ ኮቴ ዱዳ ማለት ይኸውልህ፣ ይሄ እግሯ ይሄ እግራችን የለም የተፈጥሮ እግራችን የሴጣኖች አሉ ልክ እንደ አህያ እግራያት አይታል እንደዛ ነው የሚሆኑ፣ ሁሉ ነገራቸው እንደኛ የሆኑና ሉ እግራቸው እንደዛ፣ ግን እሷን እኔ ደጋግሜ ይቻታለሁ። ምን ነው እሷ እግር አላት። ግን ብሩ ምን ታረገዋለች? እሷ በዛ ውስጥ አሳ ነው የምትበለው። እንደዛም ልትሆን ሰይጣን አባከች። ሰይጣን ናት፣ ሬል ሰይጣን ናት፣ ሰይጣን ናት። ደግሞ አሁን የመረረኝ ነገር መንገድ ላይ እያዩ ሶስት አራት እየሆኑ ሚቂ ክርስቶስ አፈር ብላ ይላሉ። ድሮ ውሽዬ ውሽዬ ብለው የሚጠሩ አፈር ብላ ይላሉ። እንዲያዩ ይልክ እንዳበደ ሰው አረ በህግ አምላክ ከአናቴ ላይ ውረዱ እኔ ጤነኛ ነኝ ክርስቶስም ጤነኛ ነኝ እኔ አላብድኩም አረ በስመ አብ በሉ ግን አይዞክ ሆዴ አይዞክ በጣም ነው የሚወደኝ እኔ ጓደኛሽ ልክ ናት እኔ አምላኬ በጣም ይወደኝ በጣም ለዛ ነው የሚፈልግልኝ ስለዛ እጅ አትስጥ አውጥቶ እዚህ ያደረሰኝ እኔ እኔ ለምን እንደምልክ ታውቃለህ ነው እንዳታብድ እኮ ነው እንዳታብድ የሰው እንትን እየሰማ ምናምን እንዳታብድ አምላኪ ወይ በቃ ፓወሩ ነኝ ጉልበት ነኝ ብለት፣ ቀን ከሌሊት ተንበርከክ ተንበርከክ ስሩ፣ ጩህ፣ ሰማይን በለው። ከፈለክ ራቁትህን ቆመ ንገረው ክርስቶስን። እሱ ብቻ ነው ሰውን የማይጥል መሀል መንገድ ላይ። ማሂማ ወይ አሜሪካ አልወሰደችን ወይ ብራችንን አልመለሰች ሄደች። አየቅ ሰው እንዲህ ነው። ምን ሰውና ሲጣ ግን እግዚአብሔር ግን ሰውን መዋል መንገድ ላይ አይጥልም፣ ክርስቶስን አይጥልም። ትናንትና እኔ ስጸል እንዲ ይለዋል። ትናንትና ከጎዳና አንስተኸኝ በክብር ሊሰተኸኝ፣ ከዛ እንደሞ ህይወቴን ቀይረግ ለዚያ በቃ ይ ደሞ ነገን እኔ ምን አጨናነቀኝ። እውነት እኔ እንድተኛ ራሱ እግዚአብሔር ነው እንቅልፍ የሰጠኝ። ጧ ተኛለሁ፣ ተነስቼም በልቼ ሆዴን ከፈተልኝ፣ ጧ ተመልሽ የተኛል እና የነገው የትናንትናው አምላክ ነገም አለ ተነገ ወዲያም አለ ሺ አለም ብትንቀጠቀጥ እግዚአብሔር ቻይ አምላክ ነው